ሴት ልጅ የምትናፍቅህ እንዴት ማድረግ ትችላለህ? አንደኛው አብራችሁ የምታሳልፉበትን ጊዜ መገደብ ያስፈልጋል። ምናልባት ይህንን ስለ አንተ አዲስ ፍቅሮ ስላለ ወዲያው ወቅ ልታደርገው እንደሚችል ገምታለሁ። ሴት አይቶ እንደማያቅ ወይም ደግሞ በፊት ምንም ሰው እሷ ፍቅር የመሳሰሉ ነገሮችን ዋጋ ቢስ ታደርጋቸዋለህ ምክንያቱም ሁሌም አለ በነገራችን ላይ ሁሌም አብዝቶ በአንድ ቦታ የሚገኝ ሰው ተመስጋኝ ሰው አይደለም እንደውም የመሰልቸት ባህሪዎችን ማምጣት ጀምራል ምክንያቱም እኛ ሰዎች በባህሪያችን ምንድን ነው በብዛት ለምናገኛቸው ወይም ደግሞ በብዛት የምናገኛቸው ነገሮች ዋጋ አንሰጣቸውም እናራከሳቸዋለን ምናልባት አንተ እዛ ቦታ ላይ እየረከስከው አብዝተ መገኘት ሊሆን ይችላል ማለት ነው ሌላው አብዛኛው ወንዶች ደግሞ የሚሰሩ ስህተት የሚመሰለ በቀጠሮ ያቺን ልጅ ያገኘት እና ገና ከዛ ቀጠሮ እንኳን ሳይፋቱ ስለሌላ ቀጠሮ እዛ ጋ ያወራሉ። ታዲያ መሽን የማገኘሽ የመሳሰሉ ነገሮች እንደጋሚ ይናገራሉ። እነዚህ ነገሮች እንዳልኩ ግን እንዳትናፍቀ በተደጋጋሚ የምሰራቸው ሰቶች ናቸው። ምክንያቱም እሷ መቼ ነው የማገኘው የሚል ስሜት እንዲሰማ ትፈልጋለች ሰው ናት። ነገር ግን አንተ እዛው ጋር ራስህን ዛሬ ስታውራት ሙሉ ለሙሉ በአንተ ላይ የነበራትን ፍላጎት ትቀንሳለህ። እንደገና ደግሞ በአንተ ላይ የነበራት ፍላጎት ሙሉ ለሙሉ ይሞታል። ምክንያቱም እንዳልኩ ነው፣ ሰዎች በነገራችን ላይ በቀላሉ ለሚያገኟቸው ነገሮች ተገቢውን ትኩረትና ተገቢውን ዋጋ አይሰጡም። ስለዚህ ራስህን ልታሻሽል ይገባል። መናፈቅ ከፈለግ እነዚህ ነገሮች ማድረግ ሁለተኛው ጊዜ ጠቃሚ እንደሆነ እንድታውቅ ማድረግ መቻል አለበህ። ብዙ ወንዶች እዚ የምንሰራው አንድ ስህተት አለ። ሴት ወደ ህይወታችን ስትመጣ ወይም ደግሞ ፍቅረኛችን ስንሆን በፊት የምታደርጋቸው ነገሮች አንተ መተው ትጀምራለህ፣ ወይም ደግሞ የእሷን ባህሪዎች በአጠቃላይ ትቀበልና የራስህ ባህሪ ማድረግ ትጀምራለህ። እነዚህ ነገሮች ለእሷ አሰልቺ ናቸው ምክንያቱም ብቻዋን ስትሆን ማድረግ ትችላለች ወይም ደግሞ ታደርጋቸዋለች፣ ከበፊት ፍቅረኛዋም ጋር አድርጋ ሊሆን ይችላል። እንዳልኩ ግን አንተ ከልብህ ወዳትና አፍቅራት። የራስህን ባህሪዎች፣ የራስህን ማንነቶች፣ በጣም ደስተኛ የሚያደርጉ ነገሮች ሙሉ ለሙሉ ተተውና እሷን መምሰል ስትጀምር፣ ለእሷ ይህ ነገር አሰልች ነው። ምክንያቱም አድርገዋለች ወይም ደግሞ ብቻዋን ሰጥቶን እንደጋግሜ የምታደርገው ነገሮች ነው ናቸው። እና ምንድን ነው የራሰ ጊዜ ይህን ዋጋ እንዳለው ማንነትን ዋጋ እንዳለው በማሳየት ነው። በነገራችን ላይ እንድትናፍቀ እንድትወደህ ማድረግ የሚችለው ምክንያቱም፣ ሰዎች በነገራችን ላይ ራሱን የሆነ ሰው ጋር መቅረብ ወይም ደግሞ መምጣት ነው የሚወዱት እንጂ ራሳቸውን መድገም አይፈልጉም። ሰው ይህንን ስተት ማሰራ መልካም ነው። ሶስተኛው ነገር የምታስበውን ሁሉ ለእርሷ መንገር የለብህም። ራስህን የተገለጠ መጽሐፍ አድርገህ ለእርሷ ማቅረብ ተገቢ አይደለም ማለት ኢሌጋል የሆነ ነገርም ነው። ወደ እውነታው ስንሄድ እነዚህ ነገሮች ወይም ደግሞ እነዚህ ባህሪያት በጣም አሰልቺ፣ በጣም ባሪ ናቸው። ማለት ራስን እንዴት ነው የተገለጠ መጽሐፍ አድርገህ ለአንድ ሰው በተደጋጋሚ የምታቀርበው? እውነት ላይ አንዳንዴ ምንድነው ሰዎች በመናገር ያምናሉ ወይም ደግሞ ምላስ ላይ ብቻ ያለ ማንነት ሊኖር ይችላል። ላይ እንደዛ ማድረግ አንተ የለብህም። የምር የምትወዳት የምር የምታፈቅራት ከሆነ ደጋግሞ መናገር አይጠበቅብህም ወይም ደግሞ በጣም አሁ ወደሽ ን አንቺን ካጣሁ እንደዚህ ሆናለሁ፣ አንቺ በሕይወት ባትኖሪ ማለት ነው የሚለኝ ነበር የመሳሰሉ ነገሮችን በመደጋገም ለራስ ያለህን ዋጋ አታሳነስ። የልጅቷን ኢጎ ደግሞ በዛ ላይ ከፍ ባታደርጋችሁ መልካም ነው። አንዳንዴ በመናገር ሳይሆን በማድረግ የሚገለጡ ድርጊቶች አሉ። ላይክ ማለት መናገር የምትፈልገውን ነገር በድርጊት አድርገው። ጀስ ኦራሊ ስታደርገው ወይም ደግሞ በንግግር ብቻ ስታደርገው ኢጎ ብቻ ነው ከፍ የምታደርገው ሰው አታደርገው። አራተኛው መልካም ለምዶችን ስጣት። ማንም ሰው ቢሆን ከመተኛቱ በፊት በነገራችን ላይ የሚያስበው ዋጋ የሚሰጠው ሰው ብቻ ነው። ለዛም ነው መጠንቀቅ መቻል ያለበት፣ ምክንያቱም ማታ ያሰኛህበት መንገድ ነው። ተዋት እሷ ስትነቃ እንድትናፍቀህም እንዳ እንድትናፍቅ የሚያደርጉ ባህሪዎችን የሚፈጥሩት ሰው ምንድነው ማድረግ ያለብህ? ይሄ ሀርድቶክ የሚባሉ ወሬዎች አሉ አለ መሰልክ ባታወራ በነገራችን ላይ መልካም ነው። አንዳንዴ እንዴት ነው በጣም ከመንመዳችን የተነሳ ወይም ደግሞ በጣም ከመግባባታችን እየተነሳ የማይወሩ ረሰ ጉዳዮችን በአጠቃላይ በስልክ እናወራለን። ላይክ ይሄ እንዴት ነው በጣም ጊዜ የሚፈልጉ ረሰ ጉዳዮች ሁሉ በህይወታችን ይኖራሉ፣ እንደ ፍቅረኛ ወይም ደግሞ እንደ ወዳጅ። ነገር ግን እነዛ ነገሮች በተደጋጋሚ በስልክ እያወራህ በመጣ ቁጥር ወደ መሰለቻሸቱ ወይም ደግሞ ወደ መደባበሩ ይገፋዋል። አይኖ ይሄ ከጊዜ ውስጥ የሚመጣ ነገር ነው። ነገር ግን አንተ በተቻለ አቅም ሀርድ ቶክ የሚባሉ ወይም ደግሞ የሚያነጋግሩ ሊያጣሏችሁ ላያስማሙ የሚችሉ ጉዳዮችን በስልክ ባታወራቸው መልካም ነው። በአካል ስትገናኝ ታወራቸዋለህ። ላይክ ስልክን ማድረግ ያለበት ፈን ለማድረግ ወይም ደግሞ ስታስብ ጠዋት ደስተኛ ሆና እንድትነቃ ለማድረግ የሚያገዙ ነገሮችን ብቻ ነው ማድረግ ያለበት። ከዛ በዘለለ ግን በጣም ሲሪየስ የሆኑ ጉዳዮችን በስልክ የመታወራ ከሆነ በመጨረሻ ልታደርጉ የሚችሉት ነገር አለማውራትን መምራት ትጀምራለ። እንዲ ከምንጨቃጨቅ፣ እንዲ ከምንደባበር ነው ባናወራስ ምን አለበት? የመሳሰሉ ስሜቶች ውስጥ ስለሚከቷችሁ ሁለታችሁንም በተቻለ አቅም ሀርድ ሶክ የሆኑ ወሬዎችን በአካል ማውራት። ግን ማታ ላይ እንዳልኩ ፈን ለማድረግ ወይም ደግሞ ጠሩ ጊዜ ለማሳለፍ፣ ጠዋት አንተን ስታስብ ደስ እያላት እንድትነቃ ለማድረግ ተጠቀምበት። በመጨረሻ የምናየው ነገር እርሷን ለማውራት የተጋነኑ ዋጋዎችን በህይወት መክፈልህን ልታቆም ይገባል። ምናልባት እሷ የስራ ሰዓትህ እንደሆነ እያወቀች ትደውልልሃለች። በዚህ ሰዓት አንተ ምንድን የምታረገው ማለት የስራ ዲስፕሊን በማይፈቅድበት ሁኔታ ስልካንሰተ ተውራት አለ። ከዛ በኋላ ነገሮች እንደዛ ይቀጥላሉ። በነገራችን ላይ ይህንን ስሜት አሁን ያልኩትን በተደጋጋሚ የምታደርገው ከሆነ ያመና በአጭር ጊዜዎች ነው እሷን የምታጣት የመጀመሪያው ነገር አንተ ለጊዜ ለማንነት ለራስህ እንኳን ክብር የለህም ማለት አይኖ ፍቅር አንድ ነገር ነው። ነገር ግን ፍቅር ደግሞ ሁሉ ነገር አይደለም ማለት ወደ እውነታው ስንሄድ ምናልባት አንተ ፍቅረኛ ያስከው ገቢ ስላለ ገንዘብ ስላለ እና ምናልባት የምሰራው ስራም ስላለ ይሆናል። ነገር ግን እነዚህ ነገሮች አንቸት ሸላም እሷ ስለደበራት ወይም ደግሞ ተደበረ ሲሆለ በተደጋጋሚ እንደዚህ አይነት ሬድ ፍላጎችን የምታደርግ ከሆነ ምን አንተ የነበራት ዋጋ ይቀንሳል።